ሀይሚ እና ብሩክ የሆነ እሱ ባወራው ምክንያት እኔን እንትን እንድትለኝ አልፈልግም እንዴ ይልሻል። ሀይሚ ይልሻል። እንደዚህ ብለሽማ እንትን ማለት ተቺ ሚ ይልሻል። ለምን አይልሽ እንዴ? ሀይሚ ሚ አንቺ ነሽ እኮ ራሽን ማስከበር የነበረብሽውም አንቺ እኮ ነሽ። ይህ ልጅ ያልሆነ ነገር ማለቱን ስትሰሚ ከህይወቴ ውጣልኝ አንተ ሰውዬ ብለሽ ማባረር የነበረብሽ አንቺ የነበርሽ እንዲ ፍቅርሽን ማሳየት አለብሽ። ይሄ ሰውዬ ከአንች ጋር ምንም ነገር እንደሌለው በግልጽ ማሳወቅ መቻል አለብሽ፣ ለሰውም ለብሩኬም። ፍቅርሽን ለብሩኬ ስታሳየው ነው እሱም ሊረዳ የሚችለው። በቃ ሀይሚ ሳታስበው ነገር ነው፣ የሰው ነው። ሆን ብሎ ነው ምናም ነገር ብሎ እንዲያስብ የሚያደርገው ይህ ነው፣ የአንች ሁኔታ ነው። ስለዚህ አንችን ብትሆኚ ሲሪየስ ሆነሽ ያን ልጅ ሁለተኛ ከህይወቴ እንዳትመጣ ገደብ ይኑርህ፣ አርፈ ተቀመጥ በዩ አለቀ። አንቺ ፊት ስለሰጠሽው ነው እንደዚህ እያደረገ ያለው ይልጅ በቃ ባንቺና በሱ ባንቺና በብሩኬ ማልኩ ገብቶ ምንም ነገር የማውራት መብት የለውም ይልሽ ምንም ነገር ቅንጣት ታክል እናንተ ናችሁ መብት የሰጣችሁት እናንተ ናችሁ ሀይሚ አንቺ ነሽ መብት የሰጠሽው ሌላ አይደለም ሌላ ሰው አይደለም በቃ እንደ አገባም ብለሽ አስወጪው ከህይወታችሁ እንደዛ ካልሽው ብሩኬ በቃ ላንቺ ምን አይነት ፍቅር እንዳለው ለሱ ምን አይነት ፍቅር እንዳለው ይረዳል በዛንሳል ሀይሚ ፕሊስ አስተውይ አንቺን ቢጦኝ አስተውይ አህ እየመጣሽ ተኝ እንዲ ኧረ ዐይነ አውጣ መሆን ኧረ ወይኔ ኧረ ወይኔ እየውላችሁ ነገሩ ተባባሰ ፋሚሊ ነገሩ ተባባሰ ከዚህ በላይ አሁን ምንድን ነው እኔ አሁን የባሰ ችግር ውስጥ ነው አይ እውልሽ ነግሬሽ ነበር ቅድም እየተናገርኩኝ ነበር ሀይሚ እርግጠኛውኝ የምነግርሽ ትንሽ ከቆየ ይልሽ ችግር ውስጥ ይከተሻል እያልኩኝ በተደጋጋሚ ስናገር ነበር ችግር ውስጥ ትገቢያለሽ እያልኩሽ ነበር ከዚህ በኋላ አሁን ምን ምን ይባላል? ምን ይላል አሁን ብሩኬ በዚህን ሰዓት? አሁን ደግሞ ነገሩን ከነበረው በላይ ነው የሚያስበው ፋሚ ከነበረው በላይ በቃ እንደዋሸሽው የምታወሩ ነገር ውሸት እንደሆነ እንደዛ ነው የሚያስበው። በቃ አለመናገርሽ እኮ ነው ሀይሚ የዛን ትናንትና፣ እንደዛ እንደዛ እየሆነ ስለ አንቺ በሙሉ አፉ እየተናገረ ማን መፍቱን እንደሰጠው አላውቅም። እንደዛ ሲናገር ዝም ስላልሹ ዛሬ ምን ይዞ መጣ? አበባ እኔ ሰጥልሻለሁ። ትናንትና ምን ሲል ነበር? እኔ ሰጥልሃለሁ እያለው ነበር። ይኸው እንግዲህ ሌላ ምንም ሊባል አይችል ሌላ ምንም ሊባል አይችል። እንግዲህ ብሩኬ ከቻል ከተረጋጋ፣ ፕሊስ ሰላም። ምን ታረጋለዚህ? ምን ያደረግ ነው የመጣው ማን አንተ ምን ልታረግ ነው የመጣሁ? እኔ እኮ የእርጎዝም ቢሆን እንግዲህ እንዲ ምን የእርጎዝ ምን ሆነ የመጣባቸው? ምን ሆነ የመጣባቸው? እንዲህ አንተ ደግሞ እኔ ኧረ ኧረ ኧረ ኧረ ይቀርበለኝ። አንተ አንተ ታስቆንናለህ። እንዲህ የት ነው ያመጣኸው? ድፍረቱን የት ነው ያመጣኸው? አንዳንድ ሰዎች እኮ ፊት ሲሰጧችሁ መታረጉት ነገር እኮ በቃ ከባድ እኮ ከባድ እኮ ነው።

አረ እሻውን ምን ይባላል? ብሩኬናውን ምን ብለን ነው እኛ ምን ነገር ምን ብለንስ ነው መናገር የምንችለው? ምንድን ነው ምን ይባላል? እሻውን ፋሚሊ በቃ እኔ ምንም ማለት አልችልም። ምንም ማለት አልችልም ፋሚሊ። ብሩኬ ብቻ ከቻልክ ተረጋጋ። ሌላ እኔ ምንም ልልህ አልችልም። አም ሶሪ ምንም የተቀጣጠር ነውጋነውተጣጠራጤና ንገረው። ምንድነው የሚለኝ ይሄ ልጅ? ለምንድነው ነገሮችን ተረጋግተን ማታስበው እንዴት ነው ተረጋ ሀይሚ፣ አሁንም ቢሆን እኮ መናገር አለብሽ ነው እያልኩሽ አለሁት። አሁንም ቢሆን አፋውጥተሽ ልጅ መናገር አለብሽ ማነህ ማና ባሁነ ነው በእኔ ህይወት እንደዚህ መጠመጥ በጠብጠኝ ብለሽ አስወጥተሽ በሩን መዝጋት ያለብሽ እኮ አንቺ ነሽ። በዚህን ሰዓት እኮ አንቺ ነሽ፣ ሌላ ሰው አይደለም። ብሩኬ መጥቶ እንዲያስወጣ አጣብቂ ዛሬ አያስወጣውም እሱ። እርግጠኛ እንዴ የምሬ ነው። አንቺም ማሳዩ ፍቅርሽና ሳዩዋ እሱ እኮ ለአንቺ ለአንቺ ያለውን ፍቅር ነው እያሳያል እዚህ ላይ ለአንቺ ያለውን ፍቅር ነው እያሳየ ያለ። በቃ የሚደባደብም ሊጣላ የሚሄድም እኮ ስለሚወድሽ ነው፣ ሌላ አይደለም እኮ። አንቺም ደግሞ ማሳየት አለብሽ፣ በአንቺ በኩል ያለውን ፍቅር ማሳየት መቻል አለብሽ። ይህን ልጅ እንዳልሆነ አድርገሽ ማባረር መቻል አለብሽ ነው እያልኩሽ ያለው። የምሬን ነው የምነግርሽ። አይ ካለበለዚያ ከባድ ነው የሚሆነው፣ ከባድ ነው የሚሆነው። እንዲህ ሰላም ሰላም፣ ውድን የተከበራችሁ ዩቲብ ቻናል ተከታታዮቼ፣ እንደምናላችሁ እንደምንቆያችሁ፣ ልኝ ሁሉ ሰላም። እኔ አለሁላችሁ፣ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ የማይታመን ነገር ነው የተፈጠረው። ሀይሚ የማይታመን ነገር የተፈጠረው፣ እሱን አብረን እንመለከታለን። ቀጥታ እንሄዳለን። ብሩክና ሀይማ ይለያዩም፣ ብሩክና ሀይሚ ሁሌም ደስተኛ ይሆናሉ የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ይስጧቸው። ቀጥታ ወደ ቪዲዮ እናልፋለን። ጮሽ እኮ ንገረኝ፣ ያጠፋው ነገር ካለ ምናምን አለ እኮ በዚህ ጉዳይ። በቃ ሀይሚ አሁን ነገርኩሽ እኮ። በቃ ብሩኬ ፕሊዝ ተረጋጋ። ብሩክ ተረጋጋ፣ ሌላም ነገር ይፈጠራል እኮ። ትንሽ ተረጋጋ። እናንተም ቢሆን ነገሮችን ለማውራት ሞክሩ አንድ ባንድ ብቻችሁ ሲጀመር እኮ ሰው አያስፈልግም ነበር በመሀል ሰው አያስፈልግም ነበር እናንተን የሚያገናኝ ሰው መኖር የለበትም ነበር የምሬ ነው እኔ ትናንትና በጣም ነበር የተናደድኩበት በጣም ተበሳጭቼበታለሁ ምክንያቱም የብሩኬን እንትን ሊገባው አልቻል ሊገባው አልቻለም የምሬ ነው እንደዚህ ነው የምነግራችሁ ሊገባው አልቻለም በቃ ምኑም ነገር ሊገባው አልቻለም እንዴት ይህን ያክል ወንዱ ነው ሊገባው እንዳልቻለ ባይገበኝም ማለት ነው እና ሀይሚም ብሩኬም ተረጋጉና እባካችሁ አባካችሁ ተረጋግታችሁ ለማውራት ሞክሩ። ትዳራችሁን ፍቅራችሁን መልሱ። ትዳራችሁን ፍቅራችሁን መልሱ። ይሄ ኢጎ ነው። እዚህ ላይ የምታወሩት በልክ ነው እንጂ እናንተ በቃ ይሄ መጣላት ፈልጋችሁ ምናምን እንዳልሆነ ግልጽ ነው። ግልጽ ነው። መጣላት ፈልጋችሁ ቢሆን ኑሮ እንደዚህ ስትጠራሩ አትመጡም ነበረ። ብሩክም አይመጣም ነበር። አንቺን ባይወድ ባያፈቅር ኑሮ ከአንቺ መለየትን ስለማይፈልግ እንጂ የምሬንም ነግራችሁ። ፕሊስ ተረጋጉና አውሩ፣ አውሩ። እኔ አያገባኝም። አላስረዳሽም፣ በቃ አልኩኝ እኮ ማስረዳት አልፈለክም። አየህ ስለዚህ ሌላ ነገር አለ ማለት ነው። ሀይሚ በጣም ግልጽ እኮ ነው የሚታየው ነገር ሁሉ እኮ ግልጽ ነው። ምንም ግልጽ ነገር ማለት ነው በጣም ይታያል እኮ። ይሄን መጠየቁ ላይ ተጠብቅ፣ እሺ? ያን ለዚህ ነው በእናታችሁ የጠራችሁኝ። እኔ ምንም ብሩክ ተረጋጋ። እዚህ ላይ እኮ ቢያንስ አንተ መረጋጋት መቻል አለብህ። የምሪ ነው መረጋጋት አለብህ። በቃ በቃ ፍቅራችሁን ማቆየት መቻል አለብህ። የምሪ ነው በቃ። ካልተረጋጋ እንዴት ይሆናል? እንዴት ይሆናል? መደማመጥ እኮ መቻል አለባችሁ ሁለታችሁም። ሰው መጥቶ ሌላ ሰው ወይም ቤተሰብ እንዲገባ አታድርጉ፣ በማለት ቤተሰብ መጥቶ እንዲጮህባችሁ አታድርጉ። የምሬ ነው። እንዴ ትልቅ ሰው ናችሁ። ፕሊስ ተረጋጉና አውሩ። ተረጋጉና አውሩና ፍቱት ችግራችሁን። ከዛም ፍቅሩ ነው። በእናንተ ምክንያት ሰው እየተጣላ ነው። ሰው እየተጣላ ነው። ይሄ እንኳን ይግባችሁ። የምሬን ነው የምነግራችሁ። እንዴ ሌላውን ትታችሁ ህይወታችሁ ያሳስባችሁ። እሺ ቢያንስ እንኳን የራሳችሁ ህይወት ያሳስባችሁ። እንዲህ ብሩክም ሀይሚን ፕሊስ ተረጋጉና ነገሩን ፍቱ በቃ። አሁን እኮ የምትነጋገሩበት መንገድ ነው የማያግባባችሁ። የምታወሩበት መንገድ ነው የማያግባባችሁ። ሁለታችሁንም በቃ እንዲ ከኔ ጋ ይልቅ እኮ ከአንተ ጋ ነው አደለ እያወራች ያላችሁ። ስለዚህ የሆነ እናንተ ጋ የሆነ ኬዝ ካለ ነገረኝ። እኔም አላውቀው እንዴ ማለት ነው አላውቅም። አላውቅም ምክንያቱም ልጁ እንደዚህ ሊሆንበት የቻለበት ምክንያት እኔ ምንም ሊገባት ትናንትና እኮ ተናግሯል። በቃ ተናገረኩ። ራሱን እንደ ፍቅረኛ ነው የቆጠረው። ያ ያ ዝም ብሎ ምን ምን የሚል ምን አይነት ልጅ እንደሆነ እኔ አንዳንድ ጊዜ ሰዎች አለማፈራችሁ፣ የምሬ ነው። አንዳንድ ሰዎች አሉ የማያፍሩ፣ በቃ ለሚያደርጉት ነገር የማይጠነቀቁ የማያፍሩ፣ በቃ የምሬ ነው። ነግራችሁ እና ያ ልጅ እንደዛ ነው የሆነብኝ። ያ ልጅ እንደዛ ነው የተሰመኝ። እኔ እንደዛ ሆኖ ነው ያገኘሁት ያ ልጅ። እንዲህ የምሬ ነው። ፋሚሊና በቃ ተናግሯል እራሱ እንደ ፍቅረኛን እየቆጠረ ያለ። ስለዚህ አንቺንሽ ሌላውን ነገር ማስተካከል ያለብሽ ማስተካከል ያለብሽ አንቺ ነሽ። ከህይወቴ ውጣልኝ ማለት ያለብሽ አንቺ ነሽ። አሁንም ቢሆን ህያልሽ በቦታው ባይኖርም መናገር አለብሽ። በቃ ካሜራ ፊት አርለሽ በቃ ለአንቺ ለብሩኬ ያለሽን ስሜት በቃ በእኔና በብሩኬ መካከል ሁለተኛ እንዳትገባ አይንን ማየት አልፈልግም ብለሽ መናገር አለብሽ። አለቀ። የዛን ሰዓት ብሩኬ እውነትም በቃ የሆነ ይሸነፋል። የምሬኖ ይሸነፍልሻል። ፕሊስ ሃይሚ እንደዚህ ነው ማድረግ ያለብሽ። ካደረግሽም ብሩኬ ደግሞ ተረጋጋ። እንግዲህ ተረጋጋና በስነስርዓት ለማውራት ሞክር። አንተን ብትሆን ተረጋጋ። ምንም ከመፍጠን ምንም የሚመጣ ነገር የለም። ስለዚህ ብትረጋጉ የተሻለ ነው። እየመጣሽ ተኝ እንዲ ረ ወይኔ፣ ረ ወይኔ፣ ረ ይሁላችሁ። ነገሩ ተባባሰ። ፋሚሊ ነገሩ ተባባሰ። ከዚህ በላይ አሁን ምንድን ነው እኔ አሁን የባሰ ችግር ውስጥ ነው አይውልሽ። ነግሬሽ ነበር ቅድም፣ እየተናገርኩኝ ነበር ሃይሚ። እርግጠኛውን የምነግርሽ ትንሽ ከቆየ ይልሽ ችግር ውስጥ ይከተሻል እያልኩኝ በተደጋጋሚ ስናገር ነበር። ችግር ውስጥ ትገቢያለሽ እያልኩሽ ነበር። ከዚህ በኋላ አሁን ምን ምን ይባላል? ምን ይላል አሁን ብሩኬ በዚህን ሰዓት? አሁን ደግሞ ነገሩን ከነበረው በላይ ነው የሚያስበው ፋሚ ከነበረው በላይ በቃ። እንደዋሸሹ የምታወሩ ነገር ውሸት እንደሆነ እንደዛ ነው የሚያስበው በቃ አለመናገርሽ እኮ ነው ሀይሚ። የዛን ትናንትና እንደዛ እየሆነ ይሆነ ስለ አንቺ በሙሉ አፉ እየተናገረ ማን መፍቱን እንደሰጠ አላውቅም። እንደዛ ሲናገር ዝም ስላልሽው ዛሬ ምን ይዞ መጣ? አበባ እኔ እሰጥልሻለሁ። ትናንትና ምን ሲል ነበር? እኔ እሰጥልሃለሁ እያለው ነበር። ይኸው እንግዲህ ሌላ ምንም ሊባል አይችል፣ ሌላ ምንም ሊባል አይችል። እንግዲህ ብሩኬ ከቻልክ ተረጋጋ ፕሊስ። ሰላም ምን ታደርጋለህ? እዚህ ምን ሊያደርግ ነው የመጣው? ማን አንተ ምን ልታረግ ነው የመጣሁ? እኔ እኮ እርጉዝም ቢሆን እንግዲህ እንዲ ምን እርጉዝ ምን ሆነ የመጣህባቸው? ምን ሆነ የመጣህባቸው? እንዲህ አንተ ደግሞ እኔ አረ አረ አረ አረ ይቀርበልኝ። አንተ አንተ ታስቆንናለህ። እንዲህ የት ነው ያመጣው ድፍረቱን፣ የት ነው ያመጣው? አንዳንድ ሰዎች እኮ ፊት ሲሰጧችሁ ምን መታረጉት ነገር እኮ በቃ፣ ከባድ እኮ፣ ከባድ እኮ ነው። ይሄው እዚህ ላይ እያደረገ ያለው በቃ ጭራሽ እንድ ፍቅረኛ አበባ ምናምን ነገር፣ ኧረ ምን ወራዳ! ኧረ ተው፣ ኧረ ተው፣ እንዲህ አንገባኝ። የምር ያመዋል፣ ፋሚል ይልሽ ያመዋል ነው አረ እሻውን ምን ይባላል? ብሩኬናው ምን ብለን ነው እኛ ምን ምን ብለንስ ነው መናገር የምንችለው? ምንድነው? ምን ይባላል? እሻውን ፋሚሊ በቃ እኔ ምንም ማለት አልችልም፣ ምንም ማለት አልችልም። ፋሚሊ ብሩኬ፣ ብቻ ከቻልክ ተረጋጋ። ሌላ እኔ ምንም ልልህ አልችልም። አም ሶሪ። ምንም ነው ምን ምንድነው የሚለኝ ይሄ ልጅ? ለምንድነው ነገሮችን ተረጋግተህ ማታስበው? እንዴት ነው ተረጋ፣ ሀይሚ አሁንም ቢሆን እኮ መናገር አለብሽ ነው እያልኩሽ ያለሁት። አሁንም ቢሆን አፋውጥተሽ ይህ ልጅ መናገር አለብሽ ማን ነህ፣ ማና ባሁነ ነው በእኔ ህይወት እንደዚህ መጠመጥ በጠብጠኝ ብለሽ አስወጥተሽ በሩን መዝጋት ያለብሽ እኮ አንቺ ነሽ። በዚህን ሰዓት እኮ አንቺ ነሽ፣ ሌላ ሰው አይደለም። ብሩኬ መጥቶ እንዲያስወጣ አጠብቄ ዛሬ አያስወጣውም እሱ። እርግጠኛ እንዲ የምሬ ነው። አንቺም አሳዩ ፍቅርሽና ሳዩዋ እሱኮ ላንቺ ላንቺ ያለውን ፍቅር ነው እያሳያል እዚህ ላይ ለአንቺ ያለውን ፍቅር ነው እያሳያል። በቃ የሚደባደብም ሊጣላ የሚሄድም እኮ ስለሚወድሽ ነው፣ ሌላ አይደለም እኮ። አንቺም ደግሞ ማሳየት አለብሽ፣ በአንቺ በኩል ያለውን ፍቅር ማሳየት መቻል አለብሽ። ይህን ልጅ እንዳልሆነ አድርገሽ ማባረር መቻል አለብሽ ነው እያልኩሽ ያለውን። የምሬን ነው የምነግርሽ አይነ ካለበለዚያ ከባድ ነው የሚሆነው፣ ከባድ ነው የሚሆነው። እንዲህ ለምን አልደወልክልኝም ስትመጣ መደወል አለብኝ ማለት ነው? ምን ያደርጋል? ሲጀምር ባለፈው ባለፉ ጨርሰናል፣ ምናም ስለ ነበር ምን ታደረጋል? ማውራት አልችልም። ሌላም ነገር አምጣለ የተግባር ሰው ነው። እሱ ነው የሚያዋጣሽ። ምን ማለት ነው? አልገባኝም። ምን እኔ ህይወት ላይ ድራማ እየሰራችሁ ነው። ማየሆን አትክጅኝ። እኔ ላይ ድራማ እየሰራችሁ ነው እኔ ላይ ድራማ ምናምን እያልሽ አታልም ትችይ። አይሚ አሁን ወደ ብሩክ አይደለም መዞሪያ አለብሽ መዞሪያ አለብሽ። ወደዛ ልጅ ነው እንዴ ምን ሆነሻል? ወደዛ ልጅ ዙሪና አዋሪው። ይህን ልጅ ይህን ልጅ ማስወጣት ካለብሽ ከይወተሻስ ውጭ ሌላ ነገር አያስፈልግም። በቃ ይህንን ነገር ካደረግሽ ቢያንስ ብሩኬ ያምንሻል፣ እምነት ታገኛለሽ። አሁን ግን እንዴት አርጉ የመን ብሩኬ እንዴት አርጉ የመን። እኛ እኮ እናቃለን ምንም ነገር እንደሌለሽ፣ ከዚህ ልጅ ጋር ምንም ነገር እንደሌለሽ እኮ እናቃለን። ነገር ግን ይህን ለብሩኬ ማሳመኛ ያስፈልገዋል።

አላቅም ሀይሚም፣ ለምን እንደዚህ በስነ ስርዓት ረግጠሽ ተረግጥሽ ለዛ ልጅ መናገር እንዳልፈልግሽ እኔ ሊገበኝ አልቻለ። ለምንድን ነው የምታለሳልሽው? ለምንድን ነው የምትቅለሰለሽው? ለመናገር እንደዛ ብለሽ ለመናገር ለምን ትቀስለሰለሽ? ፍቅርሽን እኮ ነው እዚ ላይ እያጣሻል፣ ሚስ እያደረግሽ ያለሽ እኮ ፍቅርሽን፣ ባለሽን ነው ሚስ እያደረግሽ ያለሽ። እንዲህ ይህን ነገር ተረድተሽ ለምንድን ነው ይህን ልጅ ማስወጣት እንዲህ? ገደል ቢገባ አያገባሽ አያገባሽም እኮ ይሄ ልጅ ትናንትና ያወቅሽው፣ አለቀ በቃ። እውነታው ያ ነው በቃ ምንም ቢሆን

ቪዲዮን አጥፎ በቃ ሂድ አንተም፣ ወደ ቤት የሰው ቤት ላይ መጦ አይሆንሽም ሲል፣ እኔ ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። የምሬ ነው፣ ፋሚሊ በጣም ይቅርታ አድርጉልኝ። ይሄ ማለት እኔ የምቆጥረው የሀይሚና የብሩኬ ቤት እንደሆነ ነው፣ የሀይሚና የብሩኬ ቤት እንደሆነ ነው የማውቀው። ግብቷቸዋል። ስለዚህ የሰው ቤት ላይ መጦ አይሆንሽም ምናምን ነገር ሲል፣ ተረጋግታችሁ ካወራችሁት እኔ ችግር አለ የምሬ ነው፣ ችግር አለ ብዬ ነው ያደረክ ያለው ነገር ልክ በቃ ወደ እኔ ጥሩ ስሜት ላይ አይደለሁም። ወደ መጣበት ሳይሆን አባሪው ሁለተኛ ወደ ህይወቴ እንዳት ምንም በቃ ምንም ልልሽ አልችልም። በቃ ምንም ልልሽ አልችልም። የምሬ ነው። ምንም ልልሽ አልችልም። በቃ አለቀ። ካላስ ሶይ ዛሬ ቪዲዮ ይመስል ነበር። ሀሳባችሁን ንገሯቸው። ሀሳባችሁን ንገሯቸው። የምሬ ነው። ሀሳባችሁን ንገሯቸው። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ እስካገኛችሁ መልካሙን ልመኝላችኋለሁ። እስካሁን ተመልክታችሁ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ኔ ወንድማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ባይ